የአብዱልቃድር ጄላኒ ያኔ ስላልተፈጠሩ አለ። እሱ ግን ከሳቸው በፊት ተፈጥሮ ማለት ነው። የአብድልቃድር ጄላኔን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሞት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ፣ እኔም ከሰሜን ነኝ፣ በአባቴም በእናቴም። ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌስ ሳንኬኛ እያሉ ምን ማድረግ አለባቸው? ዳዕዋቸውን ማድረግ አለባቸው። ትግራይ ላይ የትግሬ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታግል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ

አንዲት ደግሞ ጥያቄ አለችኝ፣ ደግሞ በጣም ብዙ ጊዜ ጭን ራሴ ላይ የምትመላለስ ስጁድ ስጁድ ለሰው አይወረድም ይባላል። ጉልበት መሳምን ለእናትህ እንዴት ነው? ለእናት ዝቅ ማለት እሱን ለማድረግ ብሎ ነው። አብዱላህ ነው ሁዘይፋ ብን ልየማን ነቢያችን ሰለላሁ ለ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው ነቢያችን ስለ ላ ስለም ከለከሉት። ምን እያደረክ ነው አሉት። ክብሬያቸው ዝቅ ብዬ ምናምን አለ። በቃ ነቢዩ ስ ላ ስለም እነሁ ላ ዩርከዑ ኢላ ሊላህ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግንባሯን ልትስማት ትችላለህ። ዝቅ ያለ ቦታ ተቀምጣ ከሆነ እሷ የዛን ያንተ እንትን ዝቅ ብለህ ባለችበት ደረጃ ልትስማት ትችላለህ እንጂ እንዲህ እግር ላይ ሄሮ እስከመውደቅ ድረስ ነቢያችን ሰለላሁ አለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳተናገ እንዳታጎነብሱ ብሏል። ኢነሁ ላ ዩርከዑ ኢላ ሊላህ። እሺ፣ እሺ ቀጥሉ። ሌሎች ከላይ ይሰቧቸዋል። አሰላሙ አሌይኩም ኡስታዝ። ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። ሰላም ነው። አንድ ጥያቄ ነበረኝ እና ጥያቄው ማለት ነው፣ አንድ ሴት ኒካ በስሟ በምትጠራበት ስሟ ኒካ ታሰረች። ከዛ ባሏ ለምሳሌ እያቆላመጠ ሌላ በሌላ ስም ቢጠራት ከኒካው ጋር ችግር ያመጣል? ያ ችግር አለው? ነቢያችን ስለአላ ስለም ሚስቶቻቸውን እያቆላመጡ ይጠሯቸው ነበር ችግር እናታችን አይሻ አይሻ ነው ስሙ፣ የአእሽ እያሉ የሁመይራ እያሉ እያቆላመጡ ይጠሯት ነበር። ስለዚህ ባል ሚስቱን ወይም ልጆችን አቆላምጡ ቢጠራ ችግር የለውም። ዘይነብ የምትባለው ልጃቸውን ያዝ ወይንብ እያሉ እያቆላመጡ ይጠሯቸው ነበር። ስለዚህ ባል ሚስቱን አቆላምጦ ቢጠራ ተወዳጅ ነው። እንዳውም እሷን የሚያስደስታትን ነገር ሐራም እስካልሆነ ሆነ ድረስ እሷን የሚያስደስት ነገር ያደርግላት። እሺ፣ ከዚያ መካከል ሴቶች መመስገን መወደስ አቆላምጦ እንዲጠራቸው እየወዳሉ አይደለ ያ ነው።

ቁርአን ህፍዝ ነኝ። ትክክለኛ ህፍዝ ብዬ የማስበው መሆን ያለበት ቁርአንን በደንብ አድርጎ የያዝ። ብዙ ሰዎች ቁርአንን ያፍዛሉ፣ ሙራጃ ኑሯቸው የሚይዙ ግን ውስኖች ናቸው። ቁርአንን በየትኛውም ጊዜና ሰዓት ቢጠየቅ ከዚያ አንስተው ቀጥሎ ሊቀራ የሚችል እስከዚያ ድረስ መሆን አለበት። እንደዛ አድርጋችሁ ካፈዛችሁ በደንብ አድርጋችሁ አፍዙ። ቦታቻ አንዳንድ ሰው ያፍዝና ይተዋል። መተው የተገቢ አይደለም።

ነቢያችን ሰለላሁ ዓለይሂ ወሰለም አደራ ቁርአናችሁን ተጠባበቁት አሉ፣ እንዳይጠፋባችሁ ከጭንቅላታችሁ እርሱ ከታሰረች ግመል የበለጥ አፈትላኪ ነው እና ብለው ተናገሩ። ግመላ ስርዓት ያንን ፈታ የምታመልጥነች በባህሪዋ ጉልበት ስላላት ካልተቆጣጠርካት ማለት ነው። ከዛሊክ ልክ እንዲሁ ቁርአንም ሙራጃ ካላደረግከውና ካልተቆጣጠርከው ቶሎ ሊጠፋ ይችላል ከጭንቅላትህ። ነው እና ተጠባበቁት ሙራጃ በማድረግ ብሎ ነብ ስ ተናግሯል።

እናታችን አይሻ ተጠየቀች፣ ረላ ን አላህ መልካም ስራ ይውለዱላትና፣ አንቺ መናን እናት ሆይ የአላህ መልክተኛ የሌሊት ሶላት እንዴት ነበር? ላ ይር የአላህ መልክተኛ እሺ መጨመር የፈለገ ሰው ይችላል። ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲት ላይ እሺ፣ ሶላቱል ለይል መትና መትና ብለዋል። የሌሊት ሶላት ሁለት ሁለት እያደረጋችሁ መስከር ነው ብለዋል። እሺ ሶስና እስማኤል ክላ አሽቀጥሎ ሶላት የማይሰግድ ሰው ከሞተ እሱ ዱአ ማድረግ ሰደቃ መስጠት ይቻላል ወይ? የህፃን ልጅ ከማን ጋር ነው? አሁን የህፃን ልጅ ድምፅ የሰማሁት።

ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ኡስታዝ፣ አንድ ጥያቄ ነበረኝ። አሁን ለምሳሌ አንድ ሙስሊም ሰላት ካልሰገደ እንደከፈረ ነው አይደል? ሰላት መስገድ ከፈለገ ሳይሆን እንደ አዲስ ሸሃዳ አድርጎ ነው የሚገባው ወይስ እንዴት ነው ወደ አላህ ተውበት አድርጎ ሰላቱን ይጀምራል? ጥቂት ጊዜ ከሆነ ያቋረጠ ያቋረጠ ከሆነ ሰውየው ያችን ቀዳ መውጣት አለበት። ነገር ግን ያንን ካልቻለ እንትን ይላል አላህ ስብሓነ ተዓላ ተውበት አድርጎ

ወንድማችን ጥያቄ ምንድን? ባጃጅ አቦይን ሰፈር ላሳያችሁ፣ በላ ይህን ያበደ ሰፈር ተመልከቱ። ያጀማዕ ያሰላ ሰውስና ካለች መናገር ትችላለች። ታሆን ዱባይ ምድራዊ ገነት ግርታ፣ ሁሉም ዱባይ አይደለም የኛ ሰፈር ብቻ ነው። እሺ፣ እዚህ ሰፈር ካልመጣችሁ ዱባይ መተናል እንዳትሉ። ዱባይ ያላችሁ ሰዎች እከሳችኋለሁ ወንጀለኛ ናችሁ ብዬ። እዚህ ሰፈር ያላየ ሰው ዱባይ ናቸ ያለሁ እንዳይል ወንጀል ነው ያስጠይቃል። ከኔ ዘንድ በትልቁ ነው የምከሳችሁ።